የተከበራችሁ የአዲስ አበባ ከተማ በተለያየ ደረጃ ያላችሁ አመራሮች፣ የተከበራችሁ አባገዳዎች፣ ሀደ ስንቄዎች፣ የተከበራችሁ በዚህ በዓል ላይ እንድታደሙ ጥሪ የተደረገላችሁ የከተማችን ነዋሪዎች እንኳን ለ2018 ኩራ ፊንፊኔ እንኳን በሰላም አደረሳችሁ ማለት እፈልጋለሁ። የኢሬቻ በዓል ለኦሮሞ ሕዝብ ከበዓልን በላይ ነው። የኢሬቻ በዓል የሰላም፣ የአብሮነት፣ የመከባበርና የዘመናት የኦሮሞ ሕዝብ ማንነት መገለጫ የሆነ ባህል ሁሉም ሰው ከሁሉም የህይወት መንገድ በአንድ ላይ አዋቂ፣ ሕፃናት፣ ሽማግሌ፣ ወጣት፣ ደሀ፣ ሀብታም ሳይባል በአንድ ላይ በአንድ ቦታ ተሰብስቦ አምላክን፣ ፈጣሪን ከክረምቱ ወደ በጋ ከጨለማው ወደ ብርሃን የተላለፈበትን ጊዜ የሚያመሰግንበት ታላቅ በዓል ነው። ከዚህም ባለፈ ህዝባችን ለተፈጥሮ ያለንን ክብር ፈጣሪ ለሰጠን ነገር ሁሉ የምናመሰግንበት በዓል ነው። ይህ በአዲስ አበባ የምናከብረው የኢሬቻ በዓል ደግሞ የከተማችንን ብዝሃነት የሁላችንም የኢትዮጵያ ህዝቦች ከተማ መሆኗን ጭምር የምናሳይበት ታላቅ በዓል ነው።